አንጋፋው ዘማሪና ፓስተር ታምራት ሀይሌ ስለ ዘመኑ ነቢያት በአደባባይ ምን መልእክት አስተላለፉ? በእሳት የተፈተነ ህይወት። የጥንት አገልጋዮችና ዘማሪዎች በጣም የሚገርመው ብዙ ፈተናን፣ መከራን ያለፉ በእሳት የተፈተነ ወርቅ ማለት ይቻላል። የበፊቱ አገልጋዮች በስንት ጣይሙ በማለት በርካቶች ሲገልጹ ሌሎች ደግሞ የበፊቱ አገልጋዮች ለኛ በተለይ ለትውልዱ መዳን ችግር ሆኗል በማለት የሚከራከሩም አልጠፉ። ምክንያቱም ወጣት ነቢያት እንደ ልባቸው ወጥቶ ማገልገል እንዳይችሉ እነሱ ናቸው የተቃውሞ ያሉት በማለትም ሀሳብ ያነሱትም አልጠፉም። ግን እውነታው የቱጋ ነው? ዳሩ የቱጋ ነው? ኢየሱስ ክርስቶስ ሰውን ሲያድን በገንዘብ ነው ወይ? ዘይት ሲሸጥ ነበር ወይ? በማለትም ነው ሀሳባቸውን ያነሱ የሚያስተላልፉት ፓስተር ታምራት ሀይሌ። ታዲያ እውነታ ማንጋ እንደሆነ በቃሉ ነው ሚዛን የምናየው። ኢየሱስ ክርስቶስም ደቀ ምዝሙሮቹም በአደባባይ በርካቶችን በጸሎት ስፈውሱ ገንዘብ አልጠየቁም ነበር። ምድራዊ ክብርም አላስፈለጋቸውም። ምክንያቱም የታያቸው ሰማያዊ ክብር ነው። ስጋቸውን ቀጡ፣ ነፍሳቸውን አወፍሩ። ታሪኩም የሚያሳየ ነው። በፕሮቴስታንት እምነት ዘንድ በጣም በሚገርም ሁኔታ ታላቅ ዘማሪያን መካከል አንዱ የሆኑት ፓስተር ታምራት ኃይሌ በጣም በሚገርም ሁኔታ የእሳቸው መነካትና የዝማሬ ጸጋቸው ለየት ላል። ይህ የአደባባይ መረጃ ነው። በእሳቸው ዝማሬ ያልተነካ ክርስቲያን የለም ማለት ይቻላል። እሱ ብቻ አይደለም፣ አልፎም ሌላ ሃይማኖት ተከታዮችም የእሳቸው መዝሙር ሰምቶ የተነኩትና ለብዙዎች መዳን የሆነ ዘማሪያቸውን ያመለኩት አሁንም ዝማሪያቸውን የቀጠሉ ታላቁ ዘማሪ ታምራት ኃይሌ ከወደ ደቡብ የተገኙት ደንቅ ዘማሪና ደንቅ አገልጋይ ናቸው። ደቡብ በጣም በሚገርም ሁኔታ ለወንጌል ለኢትዮጵያ፣ በተለይ በክርስትና ለመዳን ምክንያት የሆነ ስፍራ እንደሆነ የአደባባይ መረጃ ናቸው። እነ ተስፋዬ ጋቢሶ፣ ታምራት ኃይሌ ና የተለያዩ ዘማሪዎች የወጡባት ምድር ነች። በተለይ የታምራት ኃይሌ ዝማሬ በጣም የሚገርም ና የምነካ ነው። በጊታርና በተለያዩ በክራር የምዘመሩ ዝማሬ ተሽከርካሪዎቹ በጣም የተነካና ለዝማሬ የተሰጠ እንደሆነ ጭምረም ያሳያል። አሁን ታምራት ኃይሌ በአሁኑ ሰዓት ፓስተር ሆኖም እያገለገሉ ይገኛሉ። ለትውልድም የሚያስተላልፉት መልእክት እግዚአብሔር ወይም ኢየሱስ ምድር ላይ ስመላለስ ሰውም በነጻ እንጂ ያዳነው ነው፣ በገንዘብ አይደለም። ዘይት ዘይትን መሸጥ ተገቢ አይደለም በማለትም ነው። አንዳንዶች በተሳሳተ መንገድ ስብከታቸው ላይ ገብቶ ትችት ኮመንቶችን ሲያቀርቡ ይስተዋላል ዘማሪ ታምራት ኃይሌ ላይ የምሰነዝረው ማህበራዊ ሚዲያ እንደ ልብ የነጻነት በማለት ማንም ከመሬት ተነስቶ ኮመንት የሚያስቀምጡ አይደለም። እሳቸው የተናገሩት በቃሉ ሚዛን ነው። ለምሳሌ አሁን ነቢያት ጋር ታሞ የሄዱት የተቸገሩት አሉ የተሰቃዩት፣ በሆስፒታል ከምን ሰቃይ ብለው መከራ ውስጥ ያሉት ታዲያ ከነሱ ለምን ገንዘብ ይቀበላል? አንድ አገልጋይ እራሱ ለመባረክ ስል ከታመመ በጣም በሚያሳዝን ሁኔታ ከተፈወሰ በኋላ ወይም ከፍተ እግዚአብሔር ካዳነ በኋላ ራሱ ለእግዚአብሔር ቤት ብር የምሰጠውን የሚያስፈልገውን ነገር ያደርጋልና እንጂ እንዴት ሰው ነጸጋ፣ በነጻ እንዲሁ ኢየሱስ ክርስቶስ ወርዶ በመስቀል ላይ ሞቶ ሰውን ካዳነ በኋላ ነፍሱን እንኳን በነጻ ከሰጠ በኋላ ለምንድ ነው ገንዘብ ሰው የሚጠይቀው? የሚያድነው አካል እሱ ሳይሆን የእግዚአብሔር ልጅ ነው። ታዲያ ለምንድ ነው? በማለትም ነው እሳቸውም ያስተማሩት። በቃሉ ሚዛን የቱጋኑ ስህተታቸው ኮመንት የሚያሰጥ ነው ወይ ቧልት ወይም አልቧልት አይደለም። ትውልድ እንደማረበትም ነው የስብከቱ አላማ። ስለዚህ ትውልድ መትረፍና መዳን እንዳለበት በተለይ ክርስቲያን ቤት ሆኖ እንደ አዲስ ክርስቲያን መሆን አለበት ጌታን ያልተቀበሉ ክርስቲያኖች ብዙ ናቸው በማለትም ነው። መልእክታቸውም በጣም የሚገርም ነው። ምክንያቱም ትውልዱ እንደ አዲስ ራሱን መታደስ አለበት ጌታን መቀበሉና ያለመቀበሉን ማረጋገጥ እንዳለበትም ነው። በርካቶቹም እሳቸውም በሀሳባቸውም ያው የሚገልጹት በጣም አሳዛኝ ድርጊት ነው በማለትም ነው። በተቃራኒ ደግሞ እግዚአብሔር የቀባው ነቢይ ነው ነቢያችንን ማንም እንዳይነካብን በማለትም ሀሳባቸውን የተቃወሙትም አልጠፉም። አብሬያቸው ቆየውት ሚኪነኝ ከሚኪታቦርንፎ ወቅታዊና ጫጭር መረጃዎችን ሰብስክራይብ በማድረግ ማግኘት ይችላሉ።